ሰላም ጤና ይስጥልኝ ውድና የተከበራችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች ላይክ ሼር አድርጉልኝ ይሄንን ቪዲዮ በተለይ ደግሞ ሀይሚ ብትሰማው ለሀይሚ ቢደርስላት በጣም ደስ ይለኛለና ምን መሰላችሁ አሁን እኛ የታየን ብሩኬ ሴት ይዞ መምጣቱ ነው ሴት ይዞ የመጣው ለምንድን ነው የሚለው አልታየንም። አንደኛ፣ ሌላው ነገር ደግሞ ስለሱ ሄድበታሉኝ ሌላው ነገር ሀይሚ ብሩኬ ሲጠራት ባትገኝስ፣ ባትገኝ ጥሩ ነው። ለምን እሱ ጠርቷት ጥሩ ነገር ማያወራት ከሆነ ጥሩ ፊት ማያሳያት ከሆነ ጠርቷት እነዛ ሴቶች እሷን የሚያመነጫጭቋት ከሆነ ይቅርታ ጠይቂ፣ ይቅርታ አስጠይቂ፣ ሰው እንደዚህ አይመታም ምናምን የሌለ በቃ ራሳቸውን ከፍ አድርገው ሃይሚን ዝቅ ለማስደረግ የሚሄዱበት መንገድ አጓጉል ስለሆነ ሃይሚ በተቻላት መጠን ባትገኝስ፣ በቃ እሱ ከሴት ጋር ሆኖ ሲጠራት ባትገኝ ጥሩ ነው። ብቻውን ከሆነ ከጠራት ትሄድ ችግር የለውም። ሌላው ነገር ደግሞ ሴት ይዞ ለምንስ መጣ የሚለውን ነገር እዚ ጋር አንድ ነገር ያልተረዳነው ነገር አለ። ምን መሰላችሁ? ከዚህ በፊት አንተ ከሶሲ ጋራ ክሎዝ ፍሬንድ እንደገና ደግሞ የሆነ ነገር አላችሁ የቆየ ነገር አላችሁ በቃ ከእሷ ጋር የሆነ ነገር አለ ስለተባለ ስሙን ለማጥራት ከእሷ ጋር ምንም ነገር እንደሌለው ስሙን ለማጥራት ያደረገው እና ሌላው ነገር ደግሞ ሃይሚን ለመበቀል ያደረገው ነገር ነው። ገባችሁ? ልክ እሱ ዘጋ ስሙን ያጠራል ምናምን ነገር ከዛ ደግሞ እዚህ ጋር ሀይሜንም እየተበቀለ ነው ያለው አሁን ላይ ማለት ነው። ከሶስና ጋር ምንም ነገር እንደሌለ ምክንያቱም በሀይሚ ፊት ጉንጫን ሳማት ምናምን ነገር እና ችግር የለውም ይመቸው። ለእሱ ከተመቸው እንደፈለገው ይሆን በግድ የሚሆን ነገር የለም። ነገር ግን በዝህ ደረጃ በዝ ልክ በደስታዋ ቀን እንኳን ደስታዋን እንኳን በሰላም አጣጥማ እንድትውል አላደረገም። በተፈጠረችበት ወደዚህ ምድር በመጣችበት ቀን ያው በነገር በጭቅጭቅ ነበረ። እሱ ነበር የእሷን ቀኗን ሊያሳምርላት የሚገባው። እንዴት ሰው በልደቱ ቀን እንደዚህ ይጨቃጨቃል? እንዴት ሰው በልደቱ ቀን እንደዚህ ይሆናል? ምናምን ነገር እያለ እንዲያውም እሷን ነበረ ሲያጣጥላት የነበረው የልደቷን ቀን እንደ አንድ ጓደኛም በሉት ፍቅረኛ የሚለውን እንተ እንርሰውና እንደ ቤስት ጓደኛም እንበለውና፣ አብሮ ላሳለፉት ለአንድ ዓመት ጊዜያቸው እንኳን ብሎ አስቦ በቃ ሌለ ሰፕራይዝ ሊያደ ሰፕራይዙን ታውት ትንሽ ነገር ይሄ የደስታሽ ቀን ነው። በደስታሽ ቀን ምንም ነገር ሊፈጠር አይችልም። ብዙ ነገሮች እኔ እናንቺ አሳልፈናል አይኖ ዛሬ ላይ ተለያይተናል፣ ተለያይተናል ተባብለናል። ነገር ግን ይሄ ናም ብሎ እንደ ሰውኛ ቢያስብ ነምሮ ፈገግ ያደርጋል

ጣለውት አቶ ፍቅረኛ የራሱ እንዲለኝ አልፈልግም። በቃ ይሄ ቃል ውሸት እንደሆነ እ ዝም ብሎ እንደሆነ በቃ ሌለ የሰውን ልብ ብቻ ፋቅ ለማድረግ ብቻ የሚገባ እዛ ጋር ወርድ እንደሆነ ቃል እንደሆነ የዘረዳ ኖ አልፈልግም ሌላው ነገር ደግሞ ውዶቻ አንድ ያልተረዳ ነው እና ያላስተዋላችሁት ነገር አለ ሀይሚዬ የኛ ጨዋ ስታድግ ከልጅነቷ ጀምሮ በስነስርዓት ነው ያደገችው ካለባበስም ጀምሮ ማለት ነው እና ትናንትና ልደቷን ስታከብር እንደዛ ጠሪ ያለ ቀሚስ ለብሳ ነው ያከበረችው አይደለ ይሄ ከምን የመጣ ነው ብላችሁ ቆም ብላችሁ አስባችሁታል አላስባችሁትም ይላችሁ እንደዚህ አይነት አለባበስ እንድትለብስ ያደረጋት በዋነኝነት ብሩኬ ነው። ቃልዬ እንዴት እንደዚህ ልት ይቻልሽ እሱ መቼ እንዴት ሊላ ቻለ ልትሉ ትችላላችሁ። ወደ ማብራሪያው ገባላቸው ያለው ጉዶች በዝርዝር ነው የማስረዳችሁ። ዝም ብሎ እሱ ነው አልላችሁም። እንዴት በምን አይነት መንገድ በሚል የሚለው ደግሞ ሲሄድላችሁ አንድ ሴት የምትወደው ወንድ ምን አይነት አለባበስ ይመቸዋል። እንደገና ሁሉንም ሴቶች አይደለም፣ እኔ አንዳንድ ሴቶችን ነው እያልኩ ያለትኝ። እና ምን አይነት አለባበስ ይመቸዋል፣ እንዴት እምር ብዬ ብታይለት ይመቸዋል የሚለውን ነገር ነው እዛ ጋር ፎከስ የምናደርገው። ሀይሚ ደግሞ ብሩኬ ምን አይነት አለባበስ እንደሚመቸው ኢንስትግራም ላይ አይታለች። እንግዲህ እንዴት ምን አይነት ፎቶ ላይክ ሲያደርግ እንደሚውል ማለት ነው። ስለዚህ እሱ ደግሞ ያ ነገር ከተመቸው በቃ ይኸው እንደዛ እንደዛ አጭር ቀሚስ ለብሳ እንድትመጣ አደረገት አደረጋት። እንጂ እሷ ከምድር ተነስታ አጭር ቀሚስ እንድትለብሳል ብላችሁ አስባችሁ ታቃላችሁ? አስባችሁ ታቃላችሁ? እኔ አስብ አላቅም። እሱ ነው እንደዚህ አይነት ገደል ውስጥ እየከተታት ያለው። አስቡት እንግዲህ በፊት ላይ የሆነ ኢንተርቪው ላይ እንደዚህ ሸፎንፎን ያለች ሴት ምናምን ትመቸኛለች ነው ያለው ብሎ እንደተናገረ ነው ምናምን ነገር የምናቀው ማለት ነው። እና አንዳንድ ጊዜ ሀይሚን እንደ ባለጌ አድርጋችሁ የምስተድዋ ሰዎች አላችሁ። ባለጌ አይደለችም ሀይሚ። ያለ አድርጋ የማታቀውን ነገር ይሄን እንዲህ ልታደርግ ቻለች ከምን የተነሳ ነው ብለን ለደቂቃ እንኳን እናስተውል፣ እናስብ። ገባችሁ? ይችልጅ በቃ ያለ ሆና የማታቀውን እንድትሆን እያደረጋት ነው። ገ ግን እንትን አሌለ በሕይወቷ ውስጥ እንኳን እያለ ደስተኛ ያላደረጋት ሰው ምንም አንድ ዓመት ሲኖሩ ምንም ነገር አልተፈጠረም። እሷ አፈቅርሃለሁ እንድትለው ነው የሚጠብቀው። እሷ አፈቅርሃለሁ ብላ እንድትነግረው ነው የሚጠብቀው፣ ወይስ ምንድን ነው? እኔ ግራ ገባኝ፣ ኮዶቼ እና በዚህ ልክ የሀይሚን ዝቅ ለማድረግ በተለይ ደግሞ ሀይሚን የአንድ ነገር ንገርሽ እንደዚ ሴቶች ይዞ መጥቶ አንቺ ሴቶች ጋር አብረሽ ስትገኝ እንደ እናትሽ የምትጠቀሚውን ነገር እወቂ። ነገሩ አንቺ ተሳስተሽ አታቂም የሚያደርጓቸው ድርጊቶች እዛ ጋር የመጡት ሴቶች ምናምን ነገር አንጀት ነው የሚያቃጥሉት የሚያወሩት ነገር ምናምን ነገር ከሱ ጋር የሚመጡት ከሶስና ጀምሮ ማለት ነው። ነገር ግን አንቺ ክፉ ነገር ተናግረሽ፣ ተሳድበሽ፣ ወይንም የሆነ ነገር ብለሽ አሌለ ይች ተሳዳቢ ናት፣ በቃ እንደዚ ባለጌ ናት አንቺን ለማስባል ነው። እና ምንም ነገር ይበሉ፣ ከቻሉ አለመገኘት ነው። ከተገኙ ደግሞ የሚገባቸውን ያክል ነገር በአግባቡ ባለቅኔ ቅኔ ቅኔ ዘረፍሽ ነሽ ትችበታለሽ ልክልካቸውን ነግረሽ ከፊታቸው መሰወር ነው ያለብሽ። ይህንን ነው ማለትም ፈልገው እና ሌላው ሌላው ነገር የትናንትናውን እኔ ውዶች ማሰብ አልፈልግም። ጨል የምሬን ነው የምላችሁ እንደ ሰው እንደዚህ በተስፋ በጉጉት እን እኔ እኮ ራሴ ልደ ጠብቄ አላቀምም አክብሬ አላቀምም። የምሬን ነው የምላችሁ እንደዚ ስፍስፍ ብሎ መጠበቅ ምንም ሚሉት ነው። በፈጣሪ ስም ዛሬ ደግሞ ሰፕራይዝ ያደርጋታል። በእሷ ቤት ምናምን ነገር ያደርጋት ሲያደርጋት፣ እንትን እንላለን፣ እናወራለን። ሰፕራይዝ ሳያደርጋት ዝም ብዬ አልቀባጥርም።